እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያ ነው። በዛሬው የመሰናዶያችን ሰሞነኛ ጉዳይ ሆኖ የሰነበተውን የአትሌት ገለቴ ቡርቃና የቀድሞ ባለቤቷ የአቶ ታደላ ገብረ መድህንን ጉዳይ በተመለከተ አንዳንድ ጉዳዮች ልነግራችሁ ነው። እንግዲህ ይህንን ጉዳይ ሁላችሁ በስፋት ያያችሁት ያደመጣችሁት ጉዳይ ነው። አትሌት ገለቴ ቡርቃ ከዚህ ቀደም በቀድሞ ባለቤቴ ተዘርፌ ባዶጄን ቀርቼ ሜዳ ላይ ወጣ ነው ካለች በኋላ ጉዳዩ እጅግ በጣም መነጋገሪያ ሆኖ በብዙ ሚዲያ ሲመላለስ ነበር። የአትሌቲክስ ፌዴሬሽንም እንዲሁ ጉዳዩን በተመለከተ መግለጫ ሰጥቶ ነበር። ያ በሆነ በቀናት መካከል ታዲያ የቀድሞ ባለቤቷ አቶ ታደለ ተያዘ ተብሎ ተነግሮ ከሰነበተ በኋላ አዲስ አበባ ፖሊስም ጉዳዩን በተመለከተ አላውቅም ማለቱ ይታወቃል። አቶ ታደለም ሰይፉ ላይ ቀርቦ ብዙ ዝርዝር ሀሳቦችን ይናገራል ተብሎ ሲጠበቅ ነገር ግን በጣም ብዙ ጥያቄዎች ሳይመልስ ወይ ደግሞ ሳይናገር ቀርቷል። ይህ ለምን እንደሆነ አናውቅም። የሆነ ሆኖ ግን አቶ ታደለ ማለትም የቀድሞ የአትሌት ገለቴ ቡርቃ ባለቤት ከዛ በኋላ በሌላ ሚዲያ ላይ ብቅ ብሎ ማን እንደያዘው፣ የት እንደተያዘ፣ በምን አይነት ሁኔታ ውስጥ ተይዞ እንደሰነበተ በዝርዝር አሳውቋል። ይህንን እና ደግሞ ሌሎች የተናገራቸውን እና ከሌላ ሚዲያ ጋር ባደረገው ቆይታ ብዙ የገለጻቸው ጉዳዮች አሉ። እሱን በተመለከተ ወደ እናንተ ልናደርስ ፈቅደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብሯቸውን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲ ወተትና ግን አብራዎችን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩለን።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 ስም ቤቶች ብቻ ስለቀሩን ፈጥነው ቤትዎን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ተላለጡኝ ንበሳ ደብሰን በምንም ብዙ ቦታ ጉዳቶች አሉ። እንደ ላሳየ ይችላለሁ። አሁን ላይ የሕክምና ውጤቶች ላሉ ወደ አራት ሬ ሲቀምጡ ተሰብሯል። የአትሌት ገለቴ ቡርቃና የቀድሞ ባለቤቷ የአቶ ታደለ ነገር ውሎ አድሮ አዲስ ሰንብቶም እያው እየሆነ መጥቷል። ገለቴ በመጀመሪያ ቃለ መጠየቋ ላይ እጅግ አንጀት በሚበላ መልኩ ያለኝ የነበረኝ ሀብት ንብረት በሙሉ በገዛ ባለቤ ምቼ ጎዳና ላይ ለወጣ ነው ስትል ከተሰማች በኋላ በብዙ ሰው ልብ ውስጥ እጅግ አስከፊ ስሜት ፈጥሮ ሰንብቶ ቆይቶ ነበር። ውሎ አድሮ ጉዳዩ ላይ መግለጫ ለመስጠት የተሰበሰበው የኢትዮጵያ አትሌቲክስ ፌዴሬሽንም ላይ የነበሩ አመራሮችና የገለቴ የቅርብ የነበሩ ወዳጆች በሙሉ በእንባና በሳቅ ታጅበው በሀዘን አዝነው በብሶ ተዋፎ ልብሷቸው ሲያለቅሱ ታዩ። ይህንን የሰማ ያየ ሁሉ የቀሙ ባለቤቷን አይንህ ላፈር ያድርገው የበላ ሀዋ ጠጋ። አይለፍለህ ብሎ ይረግመው ያዘ ልፍ ብሎም የእርሱናት እንደምን ይህን ያደርጋሉ ተብለው ተወቀሱ። ትንሽ በማስተዋል ውስጥ መመላለስ አለብን ያሉ ግለሰቦች የመንጋና የደቡብ ፍርድ ይቁም፣ የአንድ ወገን ብቻ ሰምተን ስለምን እንዲህ ብለን እንፈርዳለን? የባለቤቷም ድምጽ መሰማት አለበት። እርሷ ቀድማ ሚዲያ ላይ ስለወጣች ብቻ ስላለቀሰች ና ተበደልኩ ተዘረፍኩ ስላለች ብቻ ተበድላለች ልክነች ተዘርፋለች ተገፍታለች ማለት ላይ ባልና ሚስት ጉዳይ ብዙ ነው። ስለዚህ ውለን አድረን የሁለት ወገንን ብንፈርድ ይሻላል። ገለቴ ጥሩ ሯጭ እንጂ ጥሩ ሚስት መሆን አለመሆኗን የምናውቀው ነገር የለም። ስለዚህ ለፍርድ አንቸኩል የሚሉ ድምጾች ይሰሙ የያዙ ይህ በእንዲህ እንዳለ ነው የተታደለ የቅርብ ወዳጅና ቤተሰቦች ወደ ሚዲያ መጥተው ነገሩን እናንተ እንደምታስቡት አይደለም፣ ገለቴ ያለች የተናገረችው ሁሉ ከአቂራቀ ነው፣ ተዘረፍኩ፣ ተገፋው፣ ጎዳና ለወጣ ነው ያለችው ሁሉ እውነት አይደለም፣ ይህ ልክ አይደለም ሲሉ የተደመጡት ገለቴ ገመዳሾ ላይ ቀርባ የተናገረችውን ሰይፉም ላይ ቀርባ ያኑኑ መገፋት መበደሏን በተናገረች ማግስት የቀድሞ ባለቤቷ ሊያመልጥ ሲል በቁጥጥር ስር ዋለ ተብሎ ከወገቡ በላይ እርቃኑን ተደርጎ ከነሽጉጡ የተነሳው ፎቶ በማህበራዊ ሚዲያው ላይ

ይህ ሲሆን እሰይ እንኳንም ተያዘ የሚሉ ለገለት የወገኑ ድምጾች ተሰሙ። የአቶ ታደለ ወዳጆችና ቤተሰቦች ግን ደግሞ ወደ ሚዲያ ብቅ ብለው ልጃችን ግፉ በዝቶበታል፣ ፍርድ ቤት ሁሉን ነገር ይዞት ሲያበቃ ህግ ባለበት ሀገር ልጃችንን ያለምንም የፍርድ ቤት ትዕዛዝ ተያዘ፣ የያዘው አካል ማን ነው ሲሉ ይጠይቁ ጀመር። የአዲስ አበባ ፖሊስ እኔ ስለምትሉት ነገር የማውቀው ነገር የለም፣ ግለሰቡን እኔ አላያዝኩትም ሲል መልስ ሰጠ። ይህ መሆኑ ደግሞ ሌላ እንቆቅልሽ ይዞ ብቅ አለ። ፖሊስ ግለሰቡን ካልያዘው ማን ሊይዘው ይችላል? የሚሉ ጥያቄዎች ሲነሱ አሁንም የህዝብ አስተያየትና መላመት ከራሱ ከቀድሞ ባለቤቷ ካቶ ታደለ ታደለ አናት አልወረደም ነበር። እርሱ ራሱ የሰራው ሴራ ነው፣ ሆን ብሎ ተይዟል ለማስባል እየሰራው ድራማ ነው ይባል ገባ። ደግሞ በሌላ መልኩ እንዲህ ብለው ሀሳብ ለሚያነሱ ሰዎች አንድ ሰው እንደምን አድርጎ ነው የገዛ ፊቱን እንዲያባለ መልኩ እስኪበልዝ አስደብድቦ ተያዝኩ የሚያስብል ይህ የልጅ ወሬ ነው የሚል የመልስ ምትም ይሰጡ ገቡ። በዚህ መካከል ነው እንግዲህ አቶ ታደለ በቀናት በአንዱ ብዙ ድብደባና ዝርፊያ ተደርጎበት አመሻሽቶ ወደ ቤቱ በህይወት መምጣቱን ቤተሰቦች የተናገሩት። አቶ ታደለ በተያዘበት ወቅትም ፍርድ ቤት በትዳር ያፈራችሁት ነውና እኩል ትካፈሉታላችሁ ያለውን ቤት እርሱ በሌለበት ገማች መጥተው ገምተው መሄዳቸው ተሰማ። አቶ ታደለ ማን እንደያዘው ሳይናገር ቀረ። በኋላ ላይ ይህ ከሆነ ከቀናት በኋላ አቶ ታደለ በሰይፉ ኦኒቤስ ላይ ቀርቦ ስላለው ነገር በሙሉ የድርሻውን ተናገረ። አሁን ቀድሞ በብዙ መልኩ ከፈረዱበት ሰዎች መካከል ገሚሶቹ መለስ ብለው እርሱም እውነት አለው ገለቴ ፍርድ ቤት የያዘውን ነገር በዚህ ልክ ማስጨው አልነበረባትም የሚሉ ድምጾች ደግሞ እንደገና ይሰሙ ጀምር። ሰይፉ ገለቴ ሜዳ ላይ ልቀር ነው ይህም ሳይንስ ለህይወቴ በሚያሰጋ መልኩ ሊገድለኝ እያስፈራራኝ ነው ያለችውን ነገር በተመለከተ አቶ ታደለን ሲጠይቀው አቶ ታደለ እንዲህ ሲል መለሰ። ገለቴ የእኔን ጩኸት ነው የቀማችኝ። እኔ ብዙ ጊዜ ከሞት የተረፍኩና በታምር የምኖር ሰው ነኝ። ሜዳ ላይ ልወድቅ ነው ላለቸው ነገር ደግሞ ገለቴ ዛሬም ድረስ ሌሎች በስሙ ያሉ ሀብት ንብረቶችና ቤቶች አሉ። አሁን ልንካፈል ያልነው ነገር ለሰባት ዓመት ፍርድ ቤት ሲንከባለል መጥቶ በፍትህ ስርዓቱ ሚዛናዊነት መሰረት የተፈረደልን እንጂ ሌላ ነገር የለውም የሚል አጭር መልስ ሰጠም። ሰይፉ ፋንታሁን ከአቶ ታደለ ጋር በነበረው ቆይታ ሰይፉ ግለሰቡን ሊጠይቀው የሚገቡ ነገር ግን እንዴትና ለምን ሳይጠይቀው እንደቀረ ግር ካስባሉ ነገሮች መካከል ተይዞ ስለነበረበት ሁኔታና እነማን እንደያዙት በቀኝ የአይን ክፍሉ አካባቢ ያለውን ብልዝ ማን እንደመታውና ሌሎች ጉዳዮችን ሳይጠይቀው ማለፉ ሰይፉ ምን ነካው እያስባሉ ነገሮች ሆነዋል። ይህንም በተመለከተ ጋዜጠኛ መላኩ ብርሃኑ እንዲህ ሲል በፌስቡክ ገጹ ላይ ያሰፈረ፣ ሰይፉ እነዚህን ሁለት ጥያቄዎች ለምን ዘለላቸው ይላል። ጋዜጠኛ መላኩ ብርሃኑ የሰው ተደብድቧል። ራቁቱን መኪና ውስጥ ሆኖ ታስሮ ታይቷል። በፖሊስ ተያዘ ተብሎም ነበር። አሁንም ፊቱ ላይ የሚታይ የድብደባ ምልክት አለ። አዲስ አበባ ፖሊስ እኔ ያላሰርኩትም ሲል መልሱ ሰጥቶ ነበር። ታዲያ ማን ነበር የያዘው? ማን የደበደበው? ሰይፉ ይህንን ጥያቄ ለምን ሳይጠይቀው ቀረም? ሰይፉ ገለቴናና ግሬት ሀያት ያለውን የምኖርበት ቤቴን ተወልኝ ሌላ አልፈልግም ብላኛለች ሲል አስር ቤት ያለ እውቅና የተሸጠብኝ ህዝብ ረደኝ እያለ ሰው መጨረሻ አንድ ቤት ከተወልኝ ሌላ አልፈልግም ሲል የሆነ ጭ ነገር እየለም ወይ ሰይፉስ ይህንን ሲሰማ እንዴት ማለት ለምን አልቻለም ሲል ይጠይቃል። ጋዜጠኛ መልአኩ ብርሃኑ ብዙ ጥያቄዎች ነበሩኝ ግን የተምታቱብኝ ነገሮች በዙብኝ። የዚህ ልጅ ኢንተርቪው ልክ አልነበረም ሲል ጋዜጠኛ መልአኩ ብርሃኑ ሀሳቡን አሰፈረ። ሌላኛው የዚህ ሀሳብ ተጋሪ ደግሞ ደራሲ ጋዜጠኛ ቴድሮስ ተክለአረጋይ ነበር። ጋዜጠኛና ደራሲ ቴድሮስ ተክለአረጋይ በእርሰ ጉዳዩ እንዲህ ነበር ያለው፦ ሊመልስ የሚችል ግን ደግሞ ያልተጠየቀ ሰው ይላል። በእርሰ ጉዳዩ የአቶ ታደለ ገብረ መድህን ቃለመጠይቅ ሙሉውን አየሁት። አቶ ታደለ በእርጋታ በራስ መተማመን ስሜት የተጠየቀውን እየመመለስ አቅም እንዳለው ታዝቢያለሁ። በማላቀው ምክንያት ሰይፉ ሊጠይቀው ሲገባ ያልጠየቃቸው ብዙ ጥያቄዎች አሉ። ሆን ተብለው ይመስለኛል ያልተነሱም አሉ። ጋዜጠኛ መላኩ ብርሃኑ እንዳለው የአቶ ታደለ መታሰር እኛ አስር ነው መባል። መፈታቱ ከመታሰሩ ጋር የተያዙ ጉዳዮች፣ ስለ አስራ አንዱ ቤቶች ገለቴ በሩጫ እንደተሸለመች ስትናገር፣ አቶ ታደለ ስለ መግዛትና ስለመሸጥ ቤቶች እየሰሩ እንደሚሸጡ ጉዳይ በተመለከተም እንዲሁም ደግሞ ሌሎች ጉዳዮች አልተነሱም አስራ አንድ ቤት አልነበራትም አልነበረንም ሲል ስንት ነው የነበራቸው እነሱስ ስማቸው በሌላ ሰው ስም ዞሯልን አሁን ያለችበትስ ቤት ሊያሸጣትና ጎዳና ሊያስወጣት እየተንቀሳቀሰ ያለው ስማን ነው የሚሉ ጥያቄዎች አልተነሱም በአጠቃላይ ቃለ መጠይቁ በብዙ ጎድሎብኛል አቶ ታደለም ሊመልስ የሚችል ግን ደግሞ ያልተጠየቀ ሰው ሆኖብኛል እናንተስ አትሌት ገለቴ ቡርቃ በንባ አጅባ ከተናገረችው አንጻር የአቶ ታደለን ምላሽ እንዴት አገኛችሁ? እናንተ በሰይፉ ወንበር ላይ ብትቀመጡ ምን ጥያቄ ታነስላችሁ? ይህን በጣይ አቶ ታደለን አለመጠየቅ ሊያደርጉ ያሰቡ ሰዎች ካሉ ሊረዳቸው የሚችል ሀሳብ ነው ሲል ሀሳቡን አስፍሯል። ሌላው እጅግ አነጋጋሪ የነበረውና ነገሩ ምንድን ነው ያስባለው ትልቁ ነገር ግን ግለሰቡን ቀን እያሰሉ አመት እየጠበቁ ሊገድሉ የሚሞክሩ ሰዎች እነማን ናቸው? አቶ ታደለ ከሰይፉ ጋር ያደረገውን ቆይታ ካደረገ በኋላ በሌላ ሚዲያ ሰይፉ ላይ ያልተጠየቁ ጥያቄዎችን ተጠይቀው የመለሳቸው ነገር ግን ተቆርጠው ስለቀሩ ሀሳቦችም በዝርዝር ገልጿል። አቶ ታደለ ዘኢትዮጵያ ከተሰኘ የዩትዩብ ቻናል ጋር ከጋዜጠኛ ቴድሮስ ካሳ ጋር ባደረገው ቆይታ ከአትሌት ገለቴ ቡርቃ ጋር በፍች ሊለያዩ ከወሰኑበት ጊዜ ጀምሮ ደረሱብኝ ያላቸውን በደሎች በዝርዝር አብራርቷል። እንደ አቶ ታደለ ገለጻ ከሆነ ከዚህ ቀደም በተደጋጋሚ የግድያ ሙከራ እንደተደረገበትና ብዙ ጊዜ ከሞት እንደተረፈ ገልጾ ይህንንም ጉዳይ በተመለከተ የግድያ ሙከራ ለተፈጸመበት ክፍለ ከተማ ፖሊስ መምሪያ እንዳሳወቀ ጉዳዩንም የፖሊስ መምሪያው ጠንቅቆ እንደሚያውቀው ገልጿል። ከዚህ ቀደም እንደተሞከሩበት ሙከራዎች ሁሉ ብዙ የአካል ማጉደል በደሎችም ተፈጽመውብኛል። የላይኛው የፊት ጥርሴ ሁሉ ያጣሁት በእርሷ በተላኩ ሰዎች መኪና ውስጥ ሳለው በኮብልስቶን ተመትቼ ነው ሲል ተናግሯል። ወደ ዋና ጉዳይ ስንመለስ ወደ ዋና ጉዳይ ስንመለስ አቶ ታደለን የገለቴ ኢንተርቪው ሰሞን ማናገተው እንዴት ስታገተ ለሚለው

እንዲህ ሲል መልስ ሰጥቷል። አትሌቲክስ ፌዴሬሽን ጋዜጣዊ መግለጫ የሰጠበት ቀን እኔ ሚራሴን እውነት ለመናገር ከገመዳሾ አቅራቢ ጋር ቀጠሮ ነበረን። ከዛ ቀን በፊት እጅግ የማከብረውና የማደንቀው ታላቁ አትሌት ሻለቃ ኃይለ ገብረስላሴ ደውሎልኝ ምንድን ነው ነገሩ እስኪ እባከናና እንነጋገር ብሎ በዚህኛው ቀን ዘጠኝ ሰዓት ላይ እንድንገናኝ ቀጥሮኝ ነበር። የዚህን ቀን ታዲያ ጠዋት ከገመዳሾ አቅራቢ ጋር ለኢንተርቪው ቀጠሮ ስለነበረን ዶክመንቶችን ሁሉ ይዤ ስጠብቅ እርሱ በገለቴ ጉዳይ የአትሌቲክስ ፌዴሬሽን የሚሰጠውን መግለጫ ሊዘግብ ሄዶ ሲያረፍድብኝ የታላቁን ሰው ቀጠሮ መሰረዝ ስለማልችል ወደ ኃይሌ ጋር አመራው። እዛም ስደርስ መኪናዬን ሆቴል ውስጥ አቁሜ እርሱ ወደሚገኝበት ከሆቴሉ አጠገብ ወደሚገኘው ማራቶን ሞተርስ ህንፃ ላይ ወዳለው ቢሮ አመራው። ከዛም ከኃይሌ ጋር ለሁለት ሰዓታት አወራን። ሁለት ሰዓታት ሙሉ ዶክመንቶችን እያየ ሰማኝ። ባየውና ሆኗል ብላ ገለቴ በተናገረችው ነገር መካከል ያለውን ልዩነት ሲገነዘብ እጅግ ነበር ያዘነውም የተገረመውም ከዛ በኋላ እስኪ ጉዳዩን ከልጆቹ ጋር እንመካከርበታለን ብሎኝ ተለያየን። ከኃይሌ ጋር ያለኝን ቆይታ ጨርሼ ስወጣ ሶሻል ሚዲያ ሁሉ መግለጫው ላይ በተሰጡ ሀሳቦችና አስተያየቶች ተጥለቅልቋል። በተለይ ደግሞ የማከብራትና የምወዳት አትሌት መሰረት ደፋር ገለቴ ሀብት ንብረቷ ሳይሆን ልጅ አለመውለዷ ያሳዝነኛል ብላ ከተናገረችው ነገር ሳቢያ ደግሞ ሌላ ከፍተኛ ነገር ተቀሰቀሰብኝ። እውነት እንነጋገር ከተባለ መሰረት ድፋር እንዳለችው ሳንገላታት ልጅ ሳትወልድ ቀርታ ሳይሆን ስላልፈለገች ነው። እንጂማ ፈጣሪ ልጅ ሰጥቶን ነበር። እኔ አሁን ይህንን ጉዳይ ሳነሳ ሕዝቡንም ፈጣሪንም ይቅርታ እየጠየኩ ነው። ከገለቴ ጋር ከመጋባታችን በፊት በነበረን አጋጣሚ ገለቴ ልጅ ጸንሳ ነበር። ያም ቢሆን ግን በወቅቱ ለመጋባት እየተዘገጃጀን ስለነበር ቤተ ክርስቲያኒቱ እንዲያ ያለውን ከጋብቻ በፊት የተፈጠረ ነገር ካወቀች ስለማታጋባን ጽንሱ መቋረጥ አለበት ብላ እምቢኝ አለችኝ። እኔ ልጃችን እንዲወለድ እፈልግ ነበር። በኋላ ከብዙ ሙግት በኋላ በግድ እሺ፣ ድንበሯ ድንበሩ ሆስፒታል ሄደን ጽንሱ እንዲቋረጥ ተደረገ። ይህኔ የአስራ ምናምን ዓመት ልጅ ይኖረን ነበር። ወደ ተያስኩበት ጉዳይ ስመለስ ከኃይሌ ጋር የነበረኝን ቆይታ አጠናቅቄ መኪና ዳቆምኩበት የኃይሌ ሆቴል ገብቼ ገና መኪናዬ ጋር ከመድረሴ ማንነታቸውን የማላቃቸው ሰዎች ድንገት መጥተው ተረባረቡብኝ። በሰደፍ በእርግጫ በቦክስ እስኪ በቃይ እንደበደውኝ። የመጡት በሲቪል መኪና ነበር። እንዲያዙኝ ማህበሪያ ሚዲያው ላይ እንደተመለከታችሁት ከወገቤ በላይ ራቁቴን አድርገው አንገቴን ቀን አድርገው በስልካቸው ፎቶ አነሱኝ። ፈቃድ ያለው ሽጉጤንም አንዱ አንስቶ እጁ ላይ አድርጎ ፎቶ አነሳው። እዛ አይኔን በጨርቅ አስረው ከመኪና ወደ መኪና እየገለባበጡኝ ወደማላቀው ቦታ ወሰዱኝ። አገኘነው አገኘነው፣ አገኘ ነው እያሉ ሲደዋወሉና ሲደሳሰቱ ነበር። በቃ በቃ፣ የመጣ ሁሉ ይመታኛል። የትና እንዴት ወዳለ ቦታ እንደወሰዱኝ አላውቅም። ለተከታታይ ሁለት ቀናት የት እንዳለው አላውቅም ነበር። በኋላ ደጋግሞ ደጋግሞ የሆኑ የሆኑ ቅድመ ሁኔታዎችን ከጠያየቁኝ በኋላ ወደ ቡልቡላ አካባቢ አምጥተው ጣሉኝና ቀጥ ብለ ሄዳሉኝ። ከዛ በእግሬ ስኳትን መሽቶብኝ አመሻሹ ላይ ቤት የገባው የዛን ቀን የአስኩትን መኪና ጨምሮ ሽጉጤንና የሽጉጤን ፈቃድ ሁሉ ወስደው ባዶ ቦርሳዬንና ስልኬን ብቻ መለሱልኝ።

መንግስትም የኢትዮጵያ ህዝብም ይህንን አውቅልኝ እፈልጋለሁ። ይህንን በተመለከተ ከፌዴራል ፖሊስ ተደውሎልኝ የነበረ ቢሆንም የዛን ዕለት በደብደባው ሳቢያ ሆስፒታል ስለነበርኩ በወቅቱ መሄድ አልቻልኩም። ይኔ ሆስፒታል እያለው የት እንዳለ አላውቅም ነበር እና ቅዳሜ ቀን ሲሄድ የስራ ቀን ስላልነበረ ነው መሰለኝ ቃሌን ብቻ ሰጥቼ ቀረሁኝ። ይህንን ያደረጉ አካላት የፖሊስ ሰዎች እንደነበሩ አውቃለሁ። ከዚህ ቀደም በሰባት ጥይት ሊገድሉኝ የሞከሩኝና በኮብልስቶን ጥርሴን ያወለቁኝ ሰዎች እንደነበሩ አንዱ ሰው አይቼዋለሁ፣ አውቃቸዋለሁ። በድብደባው ከጎድን አጥንቶች መካከል አራት የሚሆኑቱ ተሰብረዋል። አሁን ለደህንነቴ እጅግ እየፈራው ነው። አሁን የንብረቴ የመኪናውና የሽቁጡ ነገር ያሳስበኛል። ፈቃዱንም ወስደውብኛል። በዚህ ፈቃድና መሳሪያ ምን እንደሚያደርጉ አላውቅም። ህይወቴ አደጋ ላይ ነው። እውነታው ይሄ ነው። እንኳን እኔ ለአስፈራራት ቀርቶ በደል እየደረሰብኝ ያለው እኔ ላይ ነው። መውጣት መግባት እየፈራው ነው። ያላሰብኩት ሰው ያላሰብኩት ሰዓት መጥቶ አፍኖ ይወስደኛል፣ ደብድቦ አካሌን አጉድሎ፣ ወይንም ደግሞ ገድሎኝ ሊሄድ ይችላል አንድ ነገር ነገር በሆን ከእርሷ ውጪ ተጠያቂ የለም። ያኔ የመጀመሪያ ጉዳት የደረሰብኝ ጊዜ ለሚኩራ ክፍለ ከተማ ፖሊስ መምሪያ መታ ጉዳት ያደረሰብኝን ሰው ጃኬ ስታለብሰው አይቻታለሁ። ያኔ ፍርድ ቤት በር ላይ ከጥይት የተረፍኩ ጊዜ ሊገድሉኝ የመጡ ሰዎች እኔን አያውቅኝም ነበር። እርሷና እህቷ ናቸው ጫማ የሚጠርግ ሊስትሮ ጋር ነጠላ ለብሰው ቁጭ ብለው እየጠቁሙብኝ የነበረው ይህ በመሆኑ እጅግ በጣም አዝናለሁ። ይህን ያህል ዘመን አብረን ኑረን እዚህ ድረስ እኔን ለማስገደል ማሰቡ ያሳዝነኛል። የልጆችና እና የቤተሰብ አምላክ ነው እስካሁን ያተረፈኝ እና እዚህ ደረጃ በሕይወት ያለሁት። አሁን ህዝብ ይህንን ይወቅልኝ። አንድ ነገር በሆን በሞት ብገደል ከእሷ ውጪ ተጠያቂ የለም። ከሞትኩም የምትጠየቀው እርሷ ነች ሲል አቶ ታደለ ደረሰብኝ ያለውን በደል ተናግሯል። የተወደዳችሁና የተከበራችው የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። በመሰናዷችን ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ ዘንድ አሁንም በትትና ጠይቅን እናመሰግናለን።